አርዕስተ ዜና። የቻይና እና የአውሮፓ ሀገራት ኩባንያዎች በተፈጥሮ ጋዝ የሚንቀሳቀሱ ተሽከርካሪዎችን የሚያመርቱ ፋብሪካዎችን በኢትዮጵያ ለመትከል አቅደዋል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ኢትዮጵያ በተፈጥሮ ጋዝ የሚሰሩ የከባድ ጭነት ተሽከርካሪዎችን በስፋት ለመጠቀም ማቀዷን ማስታወቋ ይታወሳል። እንነግራቸዋለን። በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለውን የአሳ ሀብት አጠቃቀም አስመልክቶ መመሪያ ማዘጋጀቱን የግብርና ሚኒስቴር አስታወቀ። 15000 ቶን አሳ ማምረት የሚያስችል አቅም ካለው ንጋት ሐይቅ የሚገኘውን ጠቀሜታ በዘላቂነት ለማረጋገጥ ግብርና ሚኒስቴር ጥናት ማካሄዱንም ተናግሯል። ተጨማሪውን ይዘናል። የውጭ ሀገራት ስራ ስምሪት የሚሰጠው በስራና ክህሎት ሚኒስቴር አማካኝነት ብቻ ነው ተብሏል። ህጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት የስራ ስምሪት እንሰጣለን እያሉ በሚያጭበረብሩ አካላት እንዳይታለሉ ዜጎች ራሳቸውን መጠበቅ እንደሚገባቸው ተገልጿል። ትሰሙታላችሁ በጥቅምት 18 ቀን 2018 ዓ ም አንስቶ በአንጎላ ሉዋንዳ ሲካሄድ የነበረው ሦስተኛው የአፍሪካ የመሠረተ ልማት ፋይናንስ ጉባኤ የአጉሪቷን የአቪዬሽን መሠረተ ልማት ማዘመንን ዓላማ ያደረገ የ30 ቢሊዮን ዶላር የኢንቨስትመንት እቅድ ይፋ በማድረግ ተጠናቋል። መረጃውን ይዘናል። የፍልስጤሙ ታጣቂ ቡድን ሐማስ ሁለት የእስራኤል ታጋቾች አስክሬኖችን ለእስራኤል አስረክቧል። ታጣቂው ቡድን ይህንን ያደረገው የተኩስ አቁም ስምምነት ተጥሶ በጋዛ ውስጥ ተከታታይ ከባድ ጥቃቶች ከተፈጸሙ በኋላ እንደሆነም ተነግሯል። ዝርዝሩን እንነግራቸዋለን። በተፈጥሮ ጋዝ የሚሰሩ የተሽከርካሪ አምራቾች ኢትዮጵያ ላይ ትኩረት አድርገዋል ተባለ። የተፈጥሮ ጋዝ ምርትን ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍታ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች ለመተካት መታሰቡን ተከትሎ ቻይናና የተለያዩ የአውሮፓ ሀገራት የማምረቻ ፋብሪካቸውን በኢትዮጵያ ለመትከል ማሰባቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ በርዖ ሐሰን ተናግረዋል። ሚኒስቴር ዴታው አክሎም በሀገር ውስጥ የሚገኙ መኪና መገጣጠሚያ ፋብሪካዎች፣ የጥገናና የሽያጭ ማዕከላት ከፍተኛ ፍላጎት እያሳዩ መሆኑንም ተናግረዋል። ተሽከርካሪዎቹ በሀገር ውስጥ የሚመረቱና ከፍተኛ የኢንቨስትመንት ፍላጎት ያለ በመሆኑ ከተሽከርካሪዎቹ ዋጋ ጋር የሚነሱ ፍላጎቶች በቀላሉ ይወገዳሉ ሲሉ ሚኒስቴር ዴታው አጽንኦት ሰጥተዋል። በተጨማሪም የኃይል መሙያ ማዕከላትን በፍጥነት ለመገንባት መንግስት በአጭር ጊዜ ውስጥ ወደ ተግባር እንደሚገባም ጠቁመዋል። ከአጭበርባሪዎች ተጠበቁ ሲል የሥራና ክህሎት ሚኒስቴር አስጠንቅቋል። ህጋዊ መሠረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገራት የስራ ስምሪት እንሰጣለን እያሉ በሚያጭበረብሩ አካላት ማህበረሰቡ እንዳይታለል የስራና ክህሎት ሚኒስቴር አሳስቧል። የውጭ ሀገራት ስራ ስምሪት የሚሰጠው በስራና ክህሎት ሚኒስቴር አማካኝነት ብቻ መሆኑን የገለጸው ሚኒስቴሩ ይህንን ተከትሎም ኢትዮጵያ ስምምነት ወደፈረመችባቸው ስድስት የመካከለኛው ምስራቅ ሀገራት ለመሄድ የሚያስችሉ ስልጠናዎችና ምዘናዎች ከተከናወኑ በኋላ ስምሪቱ እንደሚሰጥ ገልጿል። ይህ በእንዲህ እንዳለ ከመንግስት እውቅናና ፈቃድ ውጪ ወደ ውጭ ሀገራት የሚደረግ የስራ ስምሪት አለመኖሩን በመገንዘብ ወታቸውን ህይወታቸውን፣ ጊዜያቸውን ብሎም ገንዘባቸውን ከማጣት እንዲቆጠቡ ጠይቋል። በሀገር ውስጥ ያሉ ጸጋዎችን መሰረት ያደረገ የስራ ዕድል ተጠቃሚነትን ለማሳደግ እየተሰራ እንደሚገኝ በመግለጽ የውጭ ሀገር የስራ ስምሪት ካስፈለገም በሚኒስቴሩ አማካኝነት በተዘረጉ አሰራሮች በየወረዳው በሚገኙ የቴክኒክና ሙያ ማሰልጠኛዎች በመሰልጠን ደህንነታቸው ብሎም ተጠቃሚነታቸው ተጠብቆ ስምሪቱን የሚያገኙበት ሁኔታ እንዳለ አስረድተዋል ሲል ኢዜአ ዘግቧል። ሕዳሴ ግድብን የተመለከተ መመሪያ ተዘጋጀ። በታላቁ የሕዳሴ ግድብ ላይ ያለውን የአሳ ሀብት አጠቃቀም አስመልክቶ መመሪያ ማዘጋጀቱን ግብርና ሚኒስቴር አስታውቋል። ንጋት ሐይቅ በአሁኑ ወቅት 15 ሺ ቶን አሳ ማምረት የሚያስችል አቅም እንዳለው የገለጹት የግብርና ሚኒስቴር ዴታው ዶክተር ፍቅሩ ረጋሳ ከንጋት ሐይቅ የሚገኘውን ጠቀሜታ በዘላቂነት ለማረጋገጥ ግብርና ሚኒስቴር ጥናት ማካሄዱን ገልጸዋል። ሐይቁን ከተፈጥሯዊና ሰው ሰራሽ ችግሮች መከላከል ትኩረት የሚሰጠው ጉዳይ መሆኑን የገለጹት ሚኒስትር ዴታው የሐይቁን የደህንነት ስጋት ተጋላጭነት ቀድሞ መከላከል የሚያስችል መመሪያ መዘጋጀቱን ጠቁመዋል። መመሪያው አሳ ማስገር የሚከናወንበት የዝርያ ማሻሻያ ሥራዎችና የዓሳ መረብ አጠቃቀምን ማሻሻል የሚያስችል አሰራር የተካተተበት ስለመሆኑም ተናግረዋል። በአሁኑ ወቅት ንጋት ሐይቅን ተከትሎ በአሳ ማስገር ስራ ላይ የተሰማሩ 75 ማህበራት የተደራጁ ሲሆን 35ቱ በሙሉ አቅማቸው እየሰሩ መሆናቸውን ኢዜአ ዘግቧል። የአፍሪካ ህብረት አዲስ ዕቅድ ይፋ አደረገ። ከጥቅምት 18 ቀን 2018 ዓ ም አንስቶ በአንጎላ ሉዋንዳ ሲካሄድ የነበረው ሦስተኛው የአፍሪካ መሠረተ ልማት ፋይናንስ ጉባኤ የአህጉሪቷን የአቪዬሽን መሠረተ ልማት ማዘመንን ዓላማ ያደረገ የ30 ቢሊዮን ዶላር የኢንቨስትመንት ዕቅድ ይፋ በማድረግ ተጠናቋል። እቅዱ አፍሪካ በቀጣይ 10 ዓመት የአቪዬሽን ዘርፉን ለማሻሻል የሚያስፈልጋትን ከ25 እስከ 30 ቢሊዮን ዶላር የፋይናንስ ክፍተት የሚሞላ እንደሆነ ከአፍሪካ ህብረት የተገኘው መረጃ ያመለክታል። በአፍሪካ እንደ አውሮፓውያን አቆጣጠር በ2024 160 ሚሊዮን የነበረው የመንገደኞች መጠን በ2050 ወደ 500 ሚሊዮን ገደማ እንደሚደርስ የገለጸው ህብረቱ ኢንቨስትመንቱን የተሳፋሪዎችን ደህንነት ለማረጋገጥና አቅምን ለማጎልበት እንደሚያስችልም አመልክቷል። በኢንቨስትመንት ዕቅዱ አማካኝነት ገንዘቡ ለአውሮፕላን ማረፊያ፣ አውሮፕላን ጣቢያና ጥገና ማዕከላት መሠረተ ልማት፣ የአቪዬሽን ስርዓቶች ማዘመን ለሰው ኃይል ልማት ለቁጥጥር ስራ ለቴክኖሎጂ እና ተጓዳኝ ስራዎች እንደሚውልም ተገልጿል። ከጉባኤው ጎን ለጎን በአፍሪካ ነፃ የአየር ትራንስፖርት ገበያ አማካኝነት የሀገሪቷን አቪዬሽን መሰረተ ልማት በፋይናንስ በመደገፍና በማዘመን የተቀናጀ የአየር አገልግሎትና ነፃ እንቅስቃሴን መፍጠር ላይ ያተኮረ ከፍተኛ የምክክር መድረክ ተከናውኗል። ሐማስ ሁለት የታጋች አስከሬኖችን አስረከበ። የፍልስጤሙ ታጣቂ ቡድን ሐማስ በትላንትና ሁለት ሁለት የእስራኤል ታጋች አስከሬኖችን ለእስራኤል አስረክቧል። ታጣቂ ቡድን ይህንን ያደረገው በጋዛ የተኩስ አቁም ስምምነት ተጥሶ በጋዛ ውስጥ ተከታታይ ከባድ ጥቃቶች ከተፈጸሙ በኋላ ነው። እስራኤል አስከሬኖቹን በጋዛ በሚገኘው ቀይ መስቀል ድርጅት በኩል መቀበሏ ሲነገር አገሪቱ የተቀበለቻቸውን ሁለት የሞቱ ታጋቾችን ማንነት ማረጋገጥ ስለመቻሏ ሮይተርስ ዘግቧል። ታጋቾቹ አሚራም ኩፐር እና ሳሃር ባሩክ የሚባሉ ሲሆን አስክሬን የመለየት ሂደቱ ከተጠናቀቀ በኋላ ወደ እስራኤል ለቀብር መመለሳቸውን የእስራኤል ጦር ባወጣው መግለጫ አስታውቋል። የእስራኤል መንግስት የኩፐር እና የሳሐር ቤተሰቦችን እንዲሁም ሌሎች የታጋች ቤተሰቦች የተሰማቸውን ጥልቅ ሐዘን እንደሚጋራ ባወጣው መግለጫ ገልጿል። እስራኤል በዚህ ሳምንት ማክሰኞ በጋዛ ውስጥ ከነበሩ 13 የሞቱ የእስራኤል ታጋቾች አንዱ ያልሆነ የሰው አስክሬን የያዘ የሬሳ ሳጥንን ሐማስ ካስረከበ በኋላ ሐማስ የጋዛን የተኩስ አቁም ስምምነት እሷል ስትል ከሳለች። ከዛ በኋላም ተከታታይ የአየር ድብደባን በጋዛ ምድር በመፈጸም ከመቶ በላይ ሰዎች እንዲሞቱና በርካቶች እንዲቆስሉ አድርጋለች መባሉ ይታወሳል። ሩሲያ እንቅስቃሴዋን አጠናክራለች ስትል ዩክሬን ከሰሰች። የዩክሬን የጦር ኃይሎች ዋና አዛዥ በፖክሮቭስክ ከተማ ቁልፍ ግንባር ዙሪያ የሩሲያ እንቅስቃሴ እየጨመረ መሆኑን አስታውቀዋል። ሁኔታውንም አስቸጋሪ ነው ብለውታል። ዋና አዛዡ ጄኔራል አሌክሳንደር ሲርሲክ የሩሲያ እግረኛ ወታደሮች በአካባቢው እየተሰባሰቡ መሆናቸውንም አምነዋል። ነገር ግን የዩክሬን ወታደሮች በሩሲያ ኃይሎች ከበባ እንደተደረገባቸው የሚገልጹት ዘገባዎች ከእውነት የራቆ ፕሮፓጋንዳ ናቸው ብለዋል። በዩክሬን ምድራዊ ክፍል በምትገኘው የዶኔስክ ክልል ስትራቴጂካዊ ከተማ ዙሪያ የሩሲያ ግስጋሴ እየጨመረ መጥቷል። ከተማዋ ቁልፍ የትራንስፖርት እና የአቅርቦት ማዕከል ናት። ጀነራል ሲርሲክ ባወጡት መግለጫ በፖክሮቭስክ አካባቢ የሩሲያ ጦር ውጊያውን በማስወገድ በከተማዋ አካባቢ እየተሰባሰበና ቦታዎችን እየቀየረ ይገኛል ብለዋል። እነዚህን ኃይሎች መለየትና እርምጃ መውሰድ የጦራቸው ቀጣይ ሥራ መሆኑንም ገልጸዋል። ዋና ቅድሚያ የሚሰጠው የወታደሮቻችንን ሕይወት መጠበቅ ነው ሲሉም አክለዋል። የሩሲያ ኃይሎች ፖክሮቭስክን ለመያዝ ከአንድ ዓመት በላይ ሲሞክሩ ቆይተዋል። ይህንን መውሰድ በክልሉ ውስጥ አሁንም በዩክሬን የሚቆጣጠሩትን ሁለት ትላልቅ ከተሞች ወደ ክራማቶርስክና ስሎቪያንስክ ለመቆጣጠር መንገድ ይሰጣቸዋል።